ባለለት ጎጃም በክልሉ ከአንድ አመት በላይ የዘለቀው የሰላም ጦት ከፈተናቸው አካባቢዎች አንዱ ነው። ወላዶች በሽተኛ እንደ ልቡ በቶ የማይታከምበት ሰዓት ነው። ወደዚያ ወቶ ቤተሰባዊ ያመጣቸው ስጋቷል አለ ተይዞ ታግቶ ወይም ያልብር ታመጣለህ ይባላል። እየተሰቃየ ነው። በቃ እገታዎች አሉ። እንደ ልቡ ሰው ተሰርቶ አይንቀሳቀስም። ንብረትህም ቢኖር ያንተ ማለት አይደለም። በቃ ህዝቡ የሚፈልግ ሰላሙን እጁ ላይ የሚያስገባለት አካል፣ የሚመልስለት አካል ይፈልጋል። ቀደም ሲል ያደመጥናቸው ባለታሪኮች የምስራቅ ጎጃም ዞን ነዋሪዎች ሲሆኑ ግጭቱ በአካባቢው ማህበረሰብ ላይ ስላደረሰው ጫና ያጋሩበትን ሀሳብ ነበር። እነዚህ ነዋሪዎች ግጭቱ ልጆቻቸው ወደ ትምህርት ገበታ እንዳይሄዱ፣ በነጻነት ተዘዋውረው እንዳይሰሩ ከማድረጉም በላይ ለከፋ ሰብአዊና ቁሳዊ ጉዳት መዳረ ሳያደረጉንም ያነሳሉ። የኑሮ ውድነት አለ፣ ወጥቶ መግባት መንቀሳቀስ እንደፈለገ የለም። እገት አለ። አሁን ሲሄድ ይታገታል። አምስት መቶ ሺ ብር አምጣ ይባላል፣ ይከፍላል። መኪና ሲመጣ ቀረጣለሁ ይቀረጣል፣ ይከፍላል፣ ከሚገባው በላይ። ታዲያ የግጭት ምዕራፍ በርቅና በይቅርታ ተዘግቶ የተረጋጋ ህይወትን መምራትም አጥብቀው ይሻሉ። ለዚህ መሳካት ደግሞ ታጥቀው ወደ ግጭት የገቡ ኃይሎች ወደ ሰላም እንዲመለሱና ውይይትን ቀዳሚ አማራጭ እንዲያደርጉም ይጠይቃሉ። ህዝቡ አሁን ከፍተኛ ስቃይ ላይ ያለ ህዝቡ ነው። ህዝቡ ሰላሙ እንዲመጣለት ይፈልጋል። ሰላሙን እጁ ላይ እንዲገባለት ይፈልጋል። በቃ ስለዚህ መንግስት ለሰላም የዘረጋው እጁ እንዳይታጠፍ፣ አሁንም በዛው ይቀጥል። የታጠቁ ኃይሎችን ልቦና ይስጣቸውና ሀሳባቸውን አቅርበው ወደ ጠረጴዛ ዙሪያ መጥተው ተደራድረው ወደ ሰላማዊ መንገድ ይመጡ። ህዝቡ ሰላም ጠምቶታል። ሰላም ነው የሚፈልግ፣ ጦርነት አይፈልግም። እኔ አሁን በራሴ በኩል ወንድም ቢኖረኝ ወንድሜ ወደ ሰላም እንዲመጣ ማድረግ ይሄ ትግል አያዋጣም ወንድሜ። ሌላውም ሰው ደግሞ ልጅ ካለው ተው ልጅ በቃ ተመለሱ፣ ወደ ሀገራቸው ግቡ፣ እኛም በሀገራችን እንኖርበት እንቀበርበት፣ ሌላ ሀይል ለብን ወንድማማቾች ነን፣ ተው ብሎ መክርና ወደ ሰላም እንዲመጡ ማድረግ ነው ማንኛውም የሚጠበቅበት። የምስራቅ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አበባው በለጠ የዞኑ ማህበረሰብ ለሰላም ያለውን ፍላጎት ለማሳካት እየተሰራ ነው ብለዋል። ማህበረሰቡ ለሰላም እያደረገ ያለው አስተዋጽኦም አበረታች መሆኑን አንስተዋል። ህብረተሰባችን ላይ ከዚህ በፊት የነበረው መደናገር ቁልጭ ብሎ አጥፊውንና ደናውን ለይቶ በመደናገር ላይ ያለውን ወደ ሰላም እንዲገባ የማድረግ እንቅስቃሴ አለው፣ ብዙ ወረዳዎች ላይ ማለት ነው። ይህን አጠናክረን እንቀጥላለን። ምክንያት እስካሁን ድረስ ዓመት ከሰባት ወር ድረስ በልመናም እንደገና ደግሞ ህብረተሰቡ የተደናገረውም ጭምር ለመለየት ብዙ ስራ ተሰርቷል። አሁን ላይ ደርሰናል። እንግዲህ ከዚህ በኋላ ህብረተሰቡ እያለቀሰ መቀጠል ያለበት አይመስለኝም። መምሪያ ኃላፊው የታጠቁ ኃይሎች ሰላማዊ አማራጭን ተቀብለው ወደ ሰላም እንዲመለሱም የዞኑ አስተዳደር ቅድሚያ ሰጥቶ እየሰራ መሆኑን አስገንዝበዋል። እኛ የምንሰራው በሰላም እጁን እንዲሰጥ ላይ እና የተደናገረው እንዲገባ ማድረግ ላይ ነው። በሰፊው የምንሰራው ከዚያው ሆን ብሎ የልማት ስራዎች የትምህርት፣ የጤና የግብርና ስራዎች እንዳይሰሩ አሁን ማዳበሪያም ጭምር እንዳይሰራጭ ጭምር የሚንቀሳቀስና ለዚያ ደግሞ አቅዶ መሰረተ ልማት ለማወድ የሚንቀሳቀሱ ሰዎች ላይ አትኩረን የመከላከያ ኃይላችንና የወረዳ የጸጥታ መዋቁ በጋራ ተቀናጅቶ እርምጃ የሚወስድ ይሆናል ማለት ነው። በክልሉ ከአንድ ዓመት በላይ የዘለቀው የሰላም እጦት መሻሻል ቢታይበትም ዛሬም ድረስ በነጻነት ተንቀሳቅሰው ህይወትን ለመምራት እንደተቸገሩ ሀሳባቸውን በስልክ ያጋሩን የዞን ነዋሪዎች ገልጸዋል። ይህ በእንዲህ እንዳለ ህዝቡን ለከፋ ስቃይ እየዳረገ የሚገኘው የሰላም እጦት በዘላቂነት እንዲፈታላቸው የምዕራብ ጎጃም ዞን ነዋሪዎች ተናገሩ። የምዕራብ ጎጃም ዞን አስተዳደር በበኩሉ የዞኑ የሰላም ሁኔታ በአንጻራዊነት እየተሻሻለ መሆኑን ገልጾ ሰላሙን ለማጽናት ህዝቡን ያሳተፈ ተግባር እየተከናወነ መሆኑን አስታውቋል። ዘመኑ ይርጋ ሐኪም መገናኛ አቶ ወላድ የሜዳው የሞተችም እንዳልሆነች የሆነች አሁን ዛሬ ተስፋ ቆርጦ ሁለት አመታችን ነው። ከመኪና የህዝብ መኪና ታየ ትምህርት ቀርቷል። የመምህራን የመንግስት ሰራተኛ ደግሞ ተቋርጧል። ስድስት ወራቸው ነው እንግዲህ እኔ አሁን ሁለት ልጆች አሉኝ። የልጅ ባሌ እና ልጅ ስድስት ወራቸው ነው። ከሜዳ ነው ያሉ እነዚህ ድምጾች በምዕራብ ጎጃም ዞን የሰላም እጦቱ ያስከተለውን ውስብስብ ችግር የሚገልጹ ድምጾች ናቸው። ሁለት አመት ሊሞላው ጥቂት ወራት የቀረው የአማራ ክልል የእርስ በርስ ግጭት በርካቶች ሰዎችን ለተመሰቃቀለ ህይወት ዳርጓል። ግጭቱ በስፋት ከተከሰተባቸው የክልሉ አካባቢዎች አንዱ የሆነው የምዕራብ ጎጃም ዞን ነዋሪዎችም የሰላም እጦቱ ለዘርፈ ብዙ ቀውስ እየዳረጋቸው መሆኑን ይናገራሉ። ስንት ንጹሃኖች ስንት እርጉዞች በመኪና አጥወት ሐኪም ቤት ሳይደርሱ ሳይገላገሉ እየሞቱ እያለቁ ናቸው። ከተችው ትውልድ አማራን አልፎም ኢትዮጵያን የሚተካ ህጻናቶች ያለ ትምህርት ገበታ እየቀሩ ነው። የጥይት ድምፅ ግጭትና የተራዘመ ጦርነት ሰልችቶናል የሚሉት ነዋሪዎቹ መንግስትና ታጥቀው ጫካ የገቡ አካላት ለህዝባቸው ሲሉ ወደ ሰላም አማራጭ እንዲመለሱም ጠይቀዋል። እኛ ሰላም ነው የምንፈልገው። ሰላም ቢገኝ ሁላችንም ሰርተን ልጅ ብና አስተምርና ብናሳድግ ወይም ደግሞ አርሶም በላን ወይም በም- ስራም ተጠቅሮ በላ አስተምረን ያስተምረን ልጆቻችን እንደ አልሆነ ሆኖ ባክል ቆርተዋል። ከሁለቱም ወገን አንድ እናት ልጆች ናቸው የሚሞቱ። እኔ እመራዋለሁ ያለው አካልም ጫካ የወጣው አካልም የህዝብን ፍላጎት ማጣራት አለበት። ምን ያደርግልናል በሞት በጦርነቱ ያሸነፈ የለም፣ በጦርነት የገዛ የለም። ወደ ሰላም ልንመጣ የሚል ሀሳብ ነው ያለ የምዕራብ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ሙሉጌታ አለም ካለፈው አንድ ዓመት በአንጻራዊነት ሲታይ የዞኑ የሰላም ሁኔታ መሻሻል የታየበት መሆኑን ያነሳሉ። ህዝቡ አሁን ላይ ዘላቂ ሰላም እንዲረጋገጥ አጥብቆ ይፈልጋል ያሉት መምሪያ ኃላፊው፣ ይህንን እድል በመጠቀም ከሰላም ማስከበሩ ጎን ለጎን የሰላም አማራጮችን የሚጠቀሙ ኃይሎችን በድርድርና በውይይት ወደ መደበኛ ህይወታቸው እንዲመለሱ እየሰራ ነው ብለዋል። ሰላሙ እንዲኖርለት ሰላም እንዲጠበቅለት የሚፈልገው ማህበረሰብ ከፍ ብሎ ያለበት ሁኔታ ነው። ያለ የጸጥታ መደፍረስ የሚባለው ነገር እንዲጠፋ የሰላም አንጻራዊ የሆነው ሰላም ወደ ተሟላ ሰላም እንዲያድግለት የሚታገል ማህበረሰብ ያለበት ሁኔታ ነው ያለና፣ ታጣቂ ቡድኑ በሰላማዊ መንገድ ከመንግስት ጋር መግባባት እንዲፈጥር እንዲደራደር ሊያደርግ የሚችል ሀሳብ ይሰጣል። ችግሮቹ በሰላም ይፈቱልን የሚል ጥያቄ እያቀረባል። በቀጣይም ቢሆን ይህን የበለጠ አጠናክረን የሽምግልና ስርዓቱንም በእያንዳንዱ የድርድር ሂደቱን ማለት ከግለሰቦች ጋር ያላቸውን ንግግር የበለጠ አጠንቅሮ የሰላም አማራጩን ሊከተል የሚችለው ኃይል እንዲበዛ ሊያደርግ የሚችል ስራ እኛም ቢሆን ሁልጊዜ የምንሰራው ስራ እንደሆነ ሊገለጽ ይገባል ማለት ነው። በዞኑ ለዘላቂ ሰላም መስፈን ህዝቡ የሚያደርገውን ተሳትፎ አጠናክሮ ሊቀጥል ይገባል ተብሏል። በአሚኮ አቦል ዜና ዘወትር ከሰኞ እስከአር ቀኑ 6 ሰዓት እስከ 7 ሰዓት ከ30 ከአገሪቱ የተለያዩ አካባቢዎች እውነተኛና ትኩስ መረጃዎችን በቀጥታ ስርጭት ወደ እናንተ እናደርሳል አረጀች ያሉ ሰቦች ሲያሙሺ ሙሽራነሽ ጎንደር ይሰፋ ለብስሽ የተባለላት ታሪካዊ ተዋይ ስልጣኔ መነሻ የከተሞችናት ጎንደር ከተማ አቦል ዜና የአማራ ሚዲያ ኮርፖሬሽን በአዲስ ይዘትና አቀራረብ ወደ እናንተ ሊደርስ ዝግጅቱን አጠናቋል። በቅርብ ቀን ይጠብቁ። በአሚኮ የእኩለ ቀን የዜና ወጃ ከዚህ ከደሴ ከተማ ዘገባዎችን በቀጥታ ለተመልካች አሚኮ አቦል አሚኮ አቦል ዜና ወጃችን የተለያዩ መረጃዎችን ከዚህ ከደብረ ብርሃንና ከአካባቢው በቀጥታ እናደርሳለን። በቅርብ ቀን ይጠብቁን። የሀገራችንና የአህጉራችን የኢኮኖሚ የፖለቲካና የዲፕሎማሲ ማዕከል በሆነችው አዲስ አበባ አሚኮ አቦል ሁለ ቀን በተሰኘ ዜናችን ወቅታዊ መረጃዎችን በቅርቡ ወደ እናንተ ያደርሳል። በአሚኮ ጋዜጠኞችና ዜና አንባቢዎች የስቱዲዮ ገለጻዎች ይካሄዳሉ። ወቅታዊ ሁነቶችን ትንታኔ የሚሹ ጉዳዮችንና መደበኛ ስራዎችን የሚዳስሱ የተለያዩ ዘገባዎችን ከስቱዲዮ በተለያየ አቀራረብ ወደ እናንተ እናደርሳለን። አሚኮ አቦን። የአማራ ሚዲያ ኮርፖሬሽን፣ ለሕብረተሰብ ለውጥ እንተጋለን። ዜናዎቻችን ቀጥለዋል። በረመዳን የጾም ወር መጨረሻና ከበዓሉ ሁለት ቀን ቀደም ብሎ ለተቸገሩ ወገኖች የሚሰጥ ምጽዋት ዘካትል ፈጥር እየተባለ ይጠራል። ይህ የመረዳዳት በዓል ሁሉም የሃይማኖት ተከታይ በዓሉን በፍቅር እንዲያሳልፍ የሚያደርገዋል። የዝባለም ጌታነህ በጉዳዩ ላይ ተጨማሪ አላት። በእስልምና ሃይማኖት አስተምሮ በረመዳን የጾም ወር መጨረሻ ለተቸገሩ ወገኖች መስጠት ማካፈል ግዴታ ነው። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳእዋና ትምህርት ዘርፍ ተጠሪ የሆኑት ሼህ መሐመድ ኢብራሂም ይህ የስጦታ ዓይነት ዘካትል ፈጥር እንደሚባልና ከበዓሉ ሁለት ቀን ቀደም ብሎ መከናወን ያለበት ስለመሆኑ ነግረውናል። ዘካት ልፈጥር የረመዳን ወርን መጨረስን ተከትሎ የሚከናወን ትልቅ ተግባር ነው። ስለዚህ ዘካተል ፍጥር የሚባለው በረመዷን መጨረሻ ላይ ብቻ እየተገደበ ነው። ለሱ ገደቡ ደግሞ ያው የኢል ሶላት ካበቃ በኋላ የፈጥር ሶደቃ ያቆማል። ቢሰጥም ልክ እንደሌላው ማንኛውም ተራ ሶደቃ ይሆናል እንጂ ዘካትል ፈጥር ላይ ወሰኑትና በጊዜም የተገደበ ነው እና በዛ ልክ ነው የሚታየው። ተምር ዘቢብና ሌሎችም የምግብ አይነቶች የሚሰጡበት የዘካትል ፈጥር ስጦታ በአካባቢው ላሉ የእስልምና ሃይማኖት ተከታዮች የሚሰጥን ጭምር ነው። ለአካባቢው ሙስሊም ብቻ የሚሰጥ ነው፣ አሻግሮ ሌላ ነገር አይደረግም። የረመን ወር ማብቃን ተከትሎ የሚመጣ ስለሆነ ነው። ነቢዩ አለ ሰላቱ ወሰላም ዘካትል ፈጥርን በተመለከተ ሲናገሩ ከተለያዩ እህሎች ይጠቅሰዋል ተምርን ስንዴን ገብስን እንደዚሁ ዘቢብን ጠቅሰዋል። እነዚህን ጠቅሰው ከዚህ ውጭ ያሉ እህሎች ቢሆኑም ማንኛውም እህል የሀገሩ የሚጠቀምበት ሆኖ ከተገኘ ጤፍን በሉት ዳጉሳ ሌላም ሀገሪቱ የምታመርተውና የሀገሪቱ ቀለብ ሆኖ ከተገኘ የዘካው አካል ይሆናል። አንድ ሰው ሁለት ኪሎ ተኩል የመስጠት ግዴታ ያለበት ሲሆን፣ ይህ መጠን በቤተሰቡ ተባዝቶ ለተቸገሩ ወገኖች መሰጠት ይኖርበታል። ይህ የመረዳዳት በዓል ሁሉም የሃይማኖቱ ተከታይ በዓሉን በፍቅር እንዲያከብር ያደርጋልን ብለዋል ሼህ ሙሐመድ ኢብራሂም። የሚሰጠውም በአንድ ሰው ሁለት ኪሎ ተኩል ነው የሚሰጠው። እንግዲህ አማካይ ተብሎ የተወሰደ ነው። የሀገራችን ዑለማ እስልምና ጉዳይም ይህን ነው ዘንድሮ ያስተላለፈው። አንድ ሰው በቤተሰቡ ልክ ያወጣል በቤተሰቡ ልክ ማውጣት ማለት ነው። ልጆቹ አሉ፣ ሰራተኞች አሉ፣ ሙስሊም ከተገኙ በስማቸው ዘካ ያወጣል። እኔ አስር ቤተሰብ ካለኝ ሃያ አምስት ኪሎ አውጥቼ ለምስኪን መስጠት አለብኝ ማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም በዛን ሰዓት ምስኪኖችን ከልመና አድኗቸው ነው ያሉት። ከልመና ታደጓቸው ነው አላማው ያለው ለሌለው ሰጥቶ ዒዱን በሰላማዊ መንገድ ብቻ ሳይሆን በእኩልነት በደስታ እንዲያከብሩ የሚያስችል ስራ ነው። በዓሉን ስናከብር እርስ በርስ በመተሳሰብ እና በመረዳዳት ሊሆን እንደሚገባም ተጠቁሟል። በምስራቅ ጎጃም ዞን ደጀን ወረዳ ለ2017-18 የመኸር ዘመን ከ77000 ኩንታል በላይ የአፈር ማዳበሪያ ለማሰራጨት እየሰራ መሆኑን የወረዳው ግብርና ጽሕፈት ቤት ገለጸ። በወረዳው ቀድመው ለሚዘሩ ሰብሎች ከ18000 ኩንታል በላይ ማዳበሪያ መሰራጨቱንም ጽሕፈት ቤቱ አስታውቋል። የኔነህ አለሙ ተጨማሪ አለው። የደጀን ወረዳ የጤፍ ሰብል በብዛት ከሚመረትባቸው የምስራቅ ጎጃም ዞን አካባቢዎች ተጠቃሽ ነው ለ201718 የመኸር ሰብል ዝግጅት በሰባት ማህበራት የማዳበሪያ ስርጭት ተካሂዷል የደጀን ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ስለሺ በሊሁም ለአርሶ አደሮቹ በቂ አፈር ማዳበሪያ ለማሰራጨት እየተሰራ መሆኑን ጠቅሰዋል በዚህ ዓመት ዝናቡም ቀድሞ አሁን እየዘነበ ያለበት ሁኔታ ስላለ የእርሻ ስራ እንቅስቃሴው በጥሩ ሁኔታ እየሄደ ያለበት ሁኔታ ነው ያለ። ከዚህ አኳያ ያው ቀድሞ የሚዘሩ ሰብሎችንም ምርጥ ዘር፣ በቆሎ እያቀረብን ያለበት ሁኔታ ነው ያለ። አርሶ አደሩም ማሳውን እያዘጋጀ ነው። የማዳበሪያ አቅርቦት ዝግጅት እያደረግን ያለንበት ሁኔታ፣ በተወሰነ መንገድም ስርጭት የተጀመረበት ሁኔታ ነው ያለ። ይህ ዜና እስከተጠናቀረበት ጊዜ ድረስ ቀድሞ ለሚዘሩ ሰብሎች ከ18 ሺህ ኩንታል በላይም ማዳበሪያ ለአርሶ አደሮቹ ተሰራጭቷል ብለዋል። የማዳበሪያ እጥረት እንዳይፈጠር ቀደም ብለን ለወረደው በመሬቱ ልክ ምን ያህል ያስፈልጋል የሚለውን አቅደን በላክ ነው መሰረት ግብአት እየገባልን ያለ በዚህ ዓመት በአጠቃላይ ወደ ሰባ ሰባት ሺ ዘጠኝ መቶ ኩንታል ማዳበሪያ ነው እቅድ አቅደን ያሳወቅን። በተለይ ደግሞ አንፃራዊ ሰላም ያለባቸውና ችግር ሊገጥማቸው በማይችሉት ማህበራት ላይ ሰባቱ ማህበራት ላይ ማስገባት ችለናል። የደጀን ወረዳ አርሶ አደሮችም የእርሻ ዝግጅት ላይ መሆናቸውን ጠቅሰው የአፈር ማዳበሪያ ስርጭት እና የምርጥ ዘር አቅርቦት እንዳለ ተናግረዋል። አሁን ቀይ መሬት እኔ ራሴ አርሻለሁ። አሁን አሁን ጥቁር መሬት ላይ ያለ እንደኛ ቀበሌ አንጻራዊ ሰላም ስላለ የተሻለ ነው። አማታቻ ና ምስረጫጀትም ችግር ነበረበት በራሱ ማዳበሪያ ስርጭት ጀምረዋል። እኛ ገዳሁን ጀምረዋል። የግባት አቅርቦቱ በባለሙያ ታግዞ በተጠናና የአርሶ አደሮችን ፍላጎት ባማከለ መንገድ በፍታዊነት እየተሰራጨ ሙሴ ስለመሆኑም የጽህፈት ቤት ኃላፊው ገልጸዋል። አርሶ አደራችንና ጠቅላላ የግብርና ባለሙያችን ው የሀገራችንን ምርትና ምርታማነት ለማሳደግ በተለይ ግብአት አቅርቦትና ስርጭቱ ጋር የሚታዩ ችግሮችን ለመቅረፍ ቀደም ብሎ በረጅም ጊዜ የዘር ሰዓት ከመድረሱ በፊት ስርጭቱ እንዲካሄድ ባለሙያውም ድጋፍና ክትትል እያደረገ ያለበት ሁኔታ ነው ያለው። አርሶ አደሩ የቀረበለትን ግብአት በአግባቡ በመጠቀም ለምርትና ምርታማነት መጨመር በትጋት እንዲሰራም ኃላፊው አስገንዝበዋል። በመምህራንና እና በወላጆች እገዛ ትምህርታቸውን በአግባቡ እየተከታተሉ መሆናቸውን የደባርቅ ሁለተኛና መሰናዶ ትምህርት ቤት ተማሪዎች ተናገሩ። የከተማ አስተዳደሩ ትምህርት ጽህፈት ቤት በበኩሉ ከተማው ሰላማዊ መሆኑ የተሻለ የመማር ማስተማር እንዲኖር እድል ፈጥሯል ብሏል። ሰላም ባለባቸው አካባቢዎች የተሻለ የመማር ማስተማር መኖሩን የገለጸው የዞኑ ትምህርት መምሪያ፣ በአንጻሩ የጸጥታ ችግር ባለባቸው አካባቢዎች ከ110 ሺህ በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል።

በደባርቅ ከተማ አስተዳደር የተሻለ ሰላም በመኖሩ የመማር ማስተማር ስራው ያለመቆራረጥ እየተከናወነ ይገኛል። መማር ማስተማሩ ከተጀመረበት ጊዜ ጀምሮ በትምህርት ቤቱ በመምህራንና ወላጆች እገዛ ትምህርታቸውን በአግባቡ እየተከታተሉ መሆናቸውን የደባርቅ ሁለተኛና መሰናዶ ትምህርት ቤት ተማሪዎች ተናግረዋል። ከጥቅምት አራት ጀምሮ አሪፍ በሚባል ደረጃ እየተማር ነው። አሁንም እንደሚታወቀው ሁለተኛ ወሰነ ትምህርት ላይ እንገኛለን። አሪፍ የሚባል ድጋፍ የተለያዩ መምህራን ይደረግልናል። እንደዚህ የእረፍት ቀናቸውን እንኳን ተጠቅመው ቅደሜ እሁድ በቃ ማለት ከተቃርያን ሽፍት ጀምሮ እየጣሩ የተለያዩ ድጋፎችን ያደርጉልናል ና አሪፊን ባልደረጃ ላይ እንገናኛለን። በአሁኑ ሰዓት ብዙ መምህራኖች የተለያዩ ድጋፍ ይሰጡና ሌ ለምሳሌ ሁን እንደ ሂስትሪ የመሳሰሉት ትምህርት አማርኛም ቢሆን ያው አንዳንዴ ደግሞ ፊዚክስም በሌላ ትምህርትም ቢሆን እየገባ ይሰጠናል። በከተማ አስተዳደሩ የትምህርት ስራ የተጀመረው በትምህርት ሚኒስቴር ካላንደር መሰረት ነው ያሉት የከተማ አስተዳደሩ ትምህርት ጽህፈት ቤት ኃላፊ ፈረደ ይትባረክ በከተማው በጥቅሉ ከ18 ሺ በላይ ተማሪዎች ትምህርታቸውን እየተከታተሉ እንደሚገኙ ገልጸዋል። አጠቃላይ በከተማ አስተዳደሩ የተሻለ ሰላምም ስላለ በሁሉም ተቋሞቻችን የመማር ማስተማሩ ሂደት በተቃና መንገድ የተከናወነ ያለበት ሁኔታ ነው ያለው ማለት ነው። ማንኛውም ሰው ትምህርት የሚከታተለው የተሻለ ደረጃ ለመድረስ ነው የሚሉት ተማሪዎቹም በትምህርታቸው ውጤታማ ለመሆን ጥረት እያደረጉ መሆናቸውን ገልጸዋል። ሁላችንም ስኬታማ ለመሆን ነው የምንማረው። ዛሬ ላይ ያለነው ነጋችን ለማየት ነው ያነበብን እንገኛል። ነው ጤና ውጤት ለማስመዝገብ ማለት ነው። ከዚህ ቀደም በተማሪዎች ላይ ይስተዋሉ የነበሩ የጥራት የመድገም የማቋረጥና መሰል ችግሮችን ለመፍታት ከመደበኛ መማር ማስተማሩ ጎን ለጎን ተማሪዎችን የመደገፍ ስራ እየተከናወ ሊከወን እንደሆነም የጽህፈት ቤት ኃላፊው አብራርተዋል። አንዱና መሰረታዊ ችግር የተማሪዎች የብቃት ችግር፣ የመድገም መጠን ችግር፣ የማቋረጥ ችግር እነዚህ ስላሉ፣ እነዚህን አልምን ነው እየሰራን ያለነው። በዞኑ ከሚገኙ 490 የትምህርት ተቋማት ውስጥ 125 ትምህርት ቤቶች በጸጥታ ችግሩ ከመማር ማስተማር ውጭ ሆነው እንደሚገኙ ያስረዱት የዞኑ ትምህርት መምሪያ ምክትል ኃላፊ ወይዘሮ አጸደበሬ በእነዚህ ትምህርት ቤቶች ትምህርታቸውን ይከታተሉ የነበሩ ከ110 ሺ በላይ ተማሪዎች ከትምህርት ገበታ ውጭ ሆነው እንደሚገኙ አስታውቀዋል። 125ቱ የትምህርት ተቋማት መካከል ወደ 21 የሚደርሱት የትምህርት ተቋማት 21 አንደኛና መካከለኛና አንድ ሁለተኛ ደረጃ ትምህርት ቤቶች ምዝገባ ከጀመሩ በኋላ መማር ማስተማሩን እንደገና መልሰው ያቆሙ ተቋማቶች ሲሆኑ ወደ መቶ ሶስት የሚደርሱ ተቋማቶች ደግሞ ከመጀመሪያውም ከመስከረም ጀምሮ በነበረው ግጭት መዝገባም ያልጀመሩ የትምህርት ተቋማቶች ነው ያሉን። በትምህርት ዘመኑ በዞኑ ከተመዘገቡት 174 ሺህ በላይ ተማሪዎች ውስጥ 149 ሺህ በላይ የሚሆኑት ትምህርታቸውን እየተከታተሉ መሆናቸውን አንስተዋል። ከመማር ማስተማሩ ርቀ የሚገኙ ተማሪዎችን ወደ ትምህርት ገበታ ለመመለስም በንቅናቄ ተሰርቷል ብለዋል ምክትል ኃላፊዋ። መጀመሪያ ከመዘገብናቸው ተማሪዎች በሁለተኛው ዙር የተማሪ ንቅናቄ ከ13 ሺህ በላይ ተማሪዎችን መመዝገብ የቻልንበት ሁኔታ ነው ያለው። አሁን ደግሞ በሶስተኛው ዙር የተማሪ ምዝገባችን አንድ 399 ተማሪዎችን ማስተማር ወይም መመዝገብ የቻልንበት ሁኔታ ነው ያለው። እንደዚሁም ደግሞ ያው የተዘጉ ትምህርት ቤቶችን ለማስከፈት በተደረገው እንቅስቃሴ በአንድ ወረዳ፣ ዳባት ወረዳ ላይ ወደ አምስት ትምህርት ቤቶችን በሶስተኛው ዙር የተማሪ ምዝገባ ማስከፈት የቻልንበት ሁኔታ ነው ያለው። ሰላም ባለባቸው የዞኑ አካባቢዎች መጽሐፍትን በአግባቡ በማዳረስ የተሻለ መማር ማስተማር እንዲኖር ከክልል አቀፍና ሀገር አቀፍ ፈተና የሚወስዱ ተማሪዎችም ውጤታማ እንዲሆኑ የመደገፍ ስራም እየተከናወነ እንደሆነም ተናግረዋል። የዋጋ ምራ ብሔረሰብ አስተዳደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ በርናባስ በጻግብጂ ወረዳ ለሚገኙ የተቸገሩ ወገኖች የእህል ድጋፍ አድርገዋል። ባለፈው ክረምት በተፈጥሮ አደጋ ለተጎዱ ወገኖች ለተደረገው ሰብዓዊ ድጋፍ የወረዳው አስተዳደር ምስጋና አቅርቧል። ደጀን ታምሩ። የጻግብጂ ወረዳ በዋግምራ ካሉ ደጋማ ወረዳዎች አንዷ ስትሆን ባለፈው ክረምት በነበረው ከፍተኛ የዝናብ መጠን ምክንያት የጎርፍና የመሬት መንሸራተት አደጋ መከሰቱ የሚታወስ ነው የዋግህምራ ሀገረ ስብከት ሊቀጳጳስና ና የቅዱስ ሲኖዶስ አባል ብፁሕ አቡነ በርናባስም በተፈጥሮ አደጋ ለተጎዱ የጻግብጅ ወረዳ ለሚገኙ የተቸገሩ ወገኖችም የ370 ኩንታል የእህል ድጋፍ አድርገዋል ድጋፉን ያበረከቱት አቡነ በርናባስም በካናዳ ከሚኖሩ ትውልድ ኢትዮጵያውያን ና ኢትዮጵያውያን በተገኘ የገንዘብ ድጋፍ ከ7 ሚሊዮን ብር በላይ ወጭ በማድረግ ለዳህና ወረዳ 500 ኩንታል ለጋዝጊብላ ወረዳ 370 ኩንታል እንዲሁም ለጻግብጅ ወረዳ 370 ኩንታል የእህል ድጋፍ ማድረጋቸውን ተናግረዋል። የገንዘብ ድጋፉን ላበረከቱ አካላትም ብፁዕነታቸው አመስግነዋል። አንድ ሺህ 240 ኩንታል ነው በዚህ ሳምንት እያከፋፈልን ያለን ማለት ነውና፣ ስለዚህ ይህንን ድጋፍ ላደረጋችሁልን በምስራ ካናዳ እና በምዕራብ ካናዳ ላላቸው ወገኖቻችን ትልቅ ምስጋና እናቀርባለን። እግዚአብሔር ቤታችን በበረከት ይምናላችሁ። በጻግብጅ ወረዳም በተፈጥሮ አደጋው ምክንያት ከ29 ሺ በላይ የማህበረሰብ ክፍሎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጓቸው የተናገሩት ደግሞ የወረዳው ዋና አስተዳዳሪ አቶ ንጉሱ ደሳሌ ናቸው። ብፁዕነታቸው ለወረዳው ህዝብ ያደረጉት የ370 ኩንታል እህል ድጋፍም ከ2400 በላይ ለሚሆኑ የማህበረሰብ ክፍሎች የወር ቀለም እንደሚሆን የተናገሩት ዋና አስተዳዳሪው ከሰብአዊ ድጋፍ ባሻገር መንግስት ማህበረሰቡን ከአካባቢው ጸጋ ተጠቃሚ እንዲሆን የውሃ ካናሎችና ግድቦች እንዲሰራ ጠይቀዋል። አካባቢው በእርዳታ ብቻ መኖር የለበትም። ራሱን እንዲችል ግን መንግስት መደገፍ መቻል ያለበትን መደገፍ አለበት ማለት ነው። አካባቢው ከፍተኛ የሆነ የውሃ ፖቴንሻል አለው፣ የማህበረሰብ ክፍል ጉልበት አለ፣ መሬት አለው። ነገር ግን ውሃውን አውቶ ለመጠቀም በማህበረሰብ ጉልበት የሚቻል አይደለም። ስለዚህ የመንግስት ድጋፍ የሚያስፈልግ ነው። ድጋፉን ያገኙት አቶ ጌታሁን በላይ ከአሁን በፊት ድጋፍ አግኝተው እንደማያውቁ ገልጸው ያደረገላቸው ድጋፍ የቤተሰቦቻቸውን ሕይወት እንደታደገላቸው ተናግረዋል። ህዝቡ ያለው እንደምታዩት መጫቱ፣ ደካማው፣ ወጣቱ ሰርቶ የሚበላ ተጉላልቶ እዚህ የሚገኘው እንደምታዩት ነው። ከችግር ላይ ነው ያለው። የዋግ ዞን ኽምራ ጳጳስ መምጣታቸው በጣም ዜና ዳንኤል ወዳችን ጠግበናል። በዋግ ኽምራ ብሔረሰብ አስተዳደር ደጋማ ወረዳዎች ላይ በደረሰው የተፈጥሮ አደጋ ምክንያት ከ242 ሺ በላይ የሚሆኑ የማህበረሰብ ክፍሎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጓቸው ከብሔረሰብ አስተዳደሩ አደጋ መከላከልና ምግብ ዋስትና ማስተዋበሪያ ጽሕፈት ቤት ያገኘነው መረጃ ያመለክታል። ውድ ተመልካቾቻችን የሰዓቱን ዜናዎች ከማጠቃለላችን በፊት ዋና ዋና ርዕሰ ጉዳዮችን በድጋሜ ላስታውሳችሁ። በክልሉ የተከሰተው የሰላም እጦት በዕለት ከዕለት እንቅስቃሴዎች ላይ ተጽዕኖ ማሳደሩን በምስራቅ ጎጃም ዞን አሚኮ ያነጋገራቸው ነዋሪዎች ገለጹ። በረመዳን የጾም ወር መጨረሻ የሚሰጠውና በእምነቱ የተደነገገው ዘካትል ፈጥር በወቅቱ መስጠት እንደሚገባ የሃይማኖት አባት ማስገንዘባቸው የሰዓት ዜናችን ርዕሰ ጉዳዮች ነበሩ። አብራችሁን ስለቆያችሁ አመሰግናለን። መልካም ጊዜ